ሄሎ ኢትዮ ሳዳት አረቢያ መጅሊስ ነው። ምን የት ነው ባለቤት ይኮ ብሎኝ ነው። ምን የተለየ ነገር ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችንን መሄድ እንችላለን። አልጋም፣ ቁም ሳጥን እሽን፣ ካቢኔት ትሰራላችሁ? አሁን ሰራለን። ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። አድራሻችን አዲስ አበባ፣ ቁጥር አንድ ቤተል መንዲዳ መውረጃ አሚፋግን፣ ቁጥር ሁለት ቤተል ቢጫ ፎግ ጀርባ። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር እሱ ብሎ ደግሞ ቤት ተበዳሪና ለጓደኛ ተያዥ መሆኑ በቃ ይሄን ግን ተፈጠረ። እስኪ እንደው ብሎ እንዲህ እራሱን አንጠንጥሎ እና ኮፍሶ እንደሚሄደው እስኪ ያድግና ወንድ ሆኖ ቤት ያስለቅቅ። ዛሬ መጥሽ ልክ እንደ ጥሩ ዜና አክስቴ፣ እንዲህ ልሁን ነው፣ እና ብር አበድሪ ወላሂ፣ እኔ ስንት ሀጃ አለብኝ እና የኔ ጉዳይ ጉዳይ ሽ አይደለም ማለት ነው። ያንቺ ጉዳይ ጉዳይ አይደለም ማለት ነው። ይሄ ሰውዬ እስካለ ድረስ ከኔ ወላ አምሳት ምንም አይነት ነገር ከኔ አታገኝም። ከዚህ በኋላ እዚህ ቤት

አልሐምዱሊላህ አሪፍ ነው። በጣም እያደከመህ ነው። ምን ብናደርግ ይሻላል? ብዙ ከቀጠልክ ለጤናም ጥሩ የሚሆን አይመስለኝም። ምን አማራጭ አለኝ ብለሽ ነው? ምንም ማድረግ አልችልም። ሁሉም ከአቅሜ በላይ ነው። ይህም ያልፋል እኮ ብዬሻለሁ። አንቺ አትጨነቂ። በጣም ተጎዳ። ሳይጎዱ ሳይደክሙ ማግኘት አለ እንዴ? እንደዛ ሳይሆን ቢያንስ እንደ ድሮ እንኳን ባይሆን ትንሽ ከዚህ የተሻለ ስራ ብታገኝ ነበር። እኔ መች ጠላው፣ እንደዛ አይነት ስራ ባገኝ እኮ አልጠላም ነበር። ግን እንደምታውቂው ነው። የትኛውን መስሪያ ቤት ተቀጥር የመስራት እንዳልችል ነው ደብዳቤ የተጻፈብኝ። ያለኝ አማራጭ በሕይወቴ አስቤም አልሜም የማላውቀውን ስራ ውስጥ ገባሁ የቀን ሰራተኛ ሆናለሁ ብዬ ቢሁን፣ አልሐምዱሊላህ እኔን ያሳዘነኝ በህይወትህ እንዲህ ዓይነት ችግር ውስጥ መግባት ነው። ችግር የለም ተይው፣ ይህ ሁሉ ነገር ያልፋል። ትንሽ አረፍ ልበል ብዬ ነው እንጂ እኮ ምንም ያስጨንቀኝ ነገር የለም። በቃ ስራ እየሰራሁ ነው። የምንበላውን ነገር አላጣንም። የቤት ኪራይም እየከፈል ነው። በቃ ሱስ፣ እውነትህን ነው የነበርንበትን ቦታ የምታስቢ ከሆነማ በጣም ከባድ ነው። አሁን ያለንበትን ቦታ እኮ የሚመኙ ደግሞ በጣም በርካታ ሰዎች አሉ። ከእኛ በታች የሆኑ በጣም ብዙ ሰዎች አሉ። እኛም ደግሞ እነሱን እያየን አልሐምዱሊላህ ማለት ነው። በቃ ውዴ፣ አሁን እኔ ወደ ሥራ ልሂድ እሺ? ኪራዩ ደረሰ ስል አስቤዛ ደግሞ አለቀ። ሻው እንዴት አድርጌ ነው መነግረው? እንደዛ እየደከመ እየመጣ እያየው ሌላ ተጨማሪ ችግር ማውራቱ ከባድ ነው። ወይ ደግሞ ዛህራ ያለችውን ስራ ልስራ ይሆን እንዴ? ምናልባትም እኮ ስራው ጥሩ ከሆነ ሊወደው ይችላል። እስከዛው ግን እሱ ወደ ስራ ሲወጣ ወጣለሁ። እሱ ከመመለሱ በፊት ደግሞ ቀድሜ ቤት ደርሳለሁ። ቆይ ግን የቤት ኪራዩን አቶ ነው ወይስ ረስቶት ነው? እንዳላስታውሰው ደግሞ ምናልባት አቶ ከሆነ ላሳቀቀው ነው። ምን ይሻለኛል? ሻ ምን ማድረግ ነው? የቤት ኪራዩን ቀን አለፈ። ሰላም አለይኩም። ምንድን ነው ብቻሽን የምትሰከሰከው? አይ ነገር ወሰን ገንዘብ ስላልከፈሉኝ ነበር እስካሁን የቆየሁት። ዛሬ ብር ከፈሉኝና አከራይ መንገድ ላይ ስታልፍ ስታገድ በዚህ ባለፈች ቁጥር ጠየቀችኝ። እሳ አይዞሽ፣ የቤት ኪራይ ለመክፈል ማ እናንተስ አትጨነቅ። ምን አልባት ቀኑ ቢያልቱ እንኳን ብር አልሰጡኝም ይሆናል እንጂ የቤት ጭራሽ ስኳርና ሻይ ቅጠል ስለሌለኝ ባሌን ቁርስ በል ተውጣ እንኳን ብዬ ማቅጠጠር አልቻልኩም። ይኸውልሽ ተመልሼ የመጣሁት ለምንድን ነው ታውቂያለሽ? ሁል ጊዜ ቁርስ ብላ ስትይኝ አንቺን እያሳዘንኩሽ ነው፣ ልብሽን እየሰበርኩ ነው። ስለዚህ ለምን ዛሬ አንበላም እኮ ላስደስትሽ ብዬ ነው የተመለስኩት። አሁን ቁርስ አቅርሚና፣ ቁርስ ለምን አላስደስታትም ብዬ ነው ቁርስ በልቼ ልሂድ ብዬ ነው ላ ችግር የለውም። አትጨነቂ። ደስ ሊልሽ ቁርስ ልበላ ነበረ። ችግር የለውም። ወይኔ ባልዬ የእርምዎን ቁርስ ሊበላ ቢፈልግ ቤዲ ውስጥ ምንም ነገር ልጣ በቃ ሳራ ያለች ቦታ ጋር ሄጄ ዛሬውኑ ስራ መጀመር አለብኝ። ታዲያ ምን እስክነው ነው የምጠብቀው? ስራውን ከጀመርኩት በኋላ ህይወታችን ላይ ለውጥ ካለ እኮ እሱም ደስ ይለው ይችላል።

ሰዎችን ባሌ ቀድሞኝ እንዳይሆን የዋህነት መልካም ቢሆንም አብዝተህ የዋህ ስትሆን ግን ዱንያ ላይ ያሉ ሰዎች የዋህነትን እንደ ጅል ቆጥሮ መጠቀሚያ አድርገዋል። ከዛም እንዳትነሳ አድርገው ይሰብሩሃል። ታውቃለ፣ የዋህነት ገደብ ይኑረው። አንተ ገና ልጅ ነህ። ወደፊት በጣም ብዙ የህይወት ፈተናዎች ይጠብቀዋል። መልካም ነገሮችን ከፊትህ ይመጣሉ። ሁለት መቶ አራት መቶ ስድስት መቶ አልሐምዱሊላህ ኒኪታ ግል ልንገርህ፣ አንድ ነገር፣ ሰውን ውደደው እንጂ አትመነው። ይህንን ምክሬን ተጠቀም። መቼም ማሊ ቀድሞን ከደረሰ ጉዴ ነው ምን እንደምለው ነቅ። ሰኪና ሰኪና፣ ፍጠኝ ፍጠኝ

ዳሚ አክስቴ ጋር ሄጄ ነው ይህን ብር ያመጣሁት ብለሽ እንዳታሳዝኝ ነው እንዲ እንደዛማ እንዴት አደርጋለሁ በፍጹም እና ከየት አመጣሽው ብሩ አትነግርኝም እንዴ የምን ቅያሜ ነው ያመጣሽ ምን ቅያሜ ምኑ ነው ያመጣሁት እኔ ከአንተ ትእዛዝ ውጭ ለማንፈልግ አይደለም ግን ደግሞ ያው ትናንትና የቤት ኪራይ እንደዛ ሆነ ከፍለህ ቤት አስብዛለቀ ማለት አንተ የሆነ ስራ ርራ አንቺ ነሽ ሽ ስራ ሰ ለምን አንተን ለማገር ስራ ሰርች ምን እያለሽ ኪ እን ያን ያክል ጊዜ ከኔ ጋር የተሰቃየሽው ነገር አንሶ? እንደገና አሁን አንተን ለማገዝ ነው ስራ መሰራት ያለሽ እኔ አነስኩኝ ለቤቴ አይበቃሽም? ከእኔ ጋር ይሄን ያክል ጊዜ አዳጢያትሽ የተሰቃየሽው አይበቃሽም? በእኔ ስህተት በእኔ ጥፋት እኮ ነው አይደለም እዚህ ሁሉ መከራ ውስጥ የገባሽው ለምንድን ነው እኔ እያለሁኝ አንቺ ስራ መሰግ እኮ ለምን አንተ በጣም እየደከመኩት ነው የምንተጋገዝ የተሻለ መተጋገዙ አይከፋም አንቺ ግን እኔ በህይወት እያለሁ አንዲት ስራ ወጥተሽ እንድትሰሪ አልፈልግም። እኔ ለቤቴ አላንስም፣ ለአንቺ አላንስም። አስፌዛም ቢሆን እንዳቅማችን አድርገን እንኖራለን። ለምንድነው አንቺ ወጥተሽ የምትሰሪው? ለምንድነው ይህን ያክል የምትጨናነቂው? ራስሽን ለምንድነው እንደዚህ የምትጎጂው? በጣም ችግር አለው ሰኪና። አሁንም ቢሆን እኔ በህይወት እያለሁ አንቺ ስራ እንድትሰሪ አልፈልግም። ጭራሽ ክንዴን ሳለን ተራስ፣ አንቺ ስራ አትሰሪም። በአስቸኳይ ይሄ የጀመርሽው ስራ ምንም የሚሆን ምንም እንድታቆሙ ይፈልጋል። እንድታቆሙ ይፈልጋል። በቃ አንድ ቀን ይህ ሁሉ ነገር ያልፋል። ብቻ ታገሽ፣ ታገሽ። እንደዚህ ሆነን አንቀርም። አላህ ሰጠን፣ አላህ ደግሞ ነሳን። አለማ ገንዘብ ይመጣል፣ ይሄዳል። ካሁን በኋላ ይህን ስራ የምትሆ ነገር እርግፍ አድርገች ይወቅ ትግስት አድርግ ይሰኪ ነው በአስቸኳይ ይህንን ስራ አቁም።